ሰላም ሰላም፣ እንደምን አላችሁ ውድ ተመልካቻችን። በዛሬው ዝግጅታችን ስለ ኤሌክትሪክ መኪና ባትሪ አይነቶች፣ ጥቅሞቻቸውና ጉዳቶቻቸው ላይ የተለያዩ መረጃዎችን ይዘንላችሁ ቀርብ ያለው፣ አብሬያችሁም ቆዩ። የአውቶሞቲቭ ባለሙያ አዶን አብርሃኔኝ መልካም ቆይታ። የኤሌክትሪክ መኪና ባትሪዎች በዋነኝነት አራት አይነት ናቸው። የመጀመሪያው ሊቲየም አዮን ባትሪ ነው። በአሁን ጊዜ በኤሌክትሪክ መኪኖች ላይ በስፋት የሚውለው ይህ የባትሪ አይነት፣ ጥቅሞቹ ከፍተኛ የኃይል መጠን የመሸከም አቅም አላቸው። ክብደታቸው ደግሞ ቀላል ነው። ቶሎም ቻርጅ ይደረጋሉ። እንዲሁም በአንጻራዊነት ረዥም እድሜ አላቸው። ጉዳቶቻቸው ደግሞ ከሌሎች የባትሪ የበለጠ ውድ ናቸው። በተጨማሪም በተወሰኑ ሁኔታዎች በከፍተኛ ሙቀት ምክንያት የእሳት አደጋ ሊያስከትሉ ይችላሉ። ሁለተኛው ደግሞ በምናይበት ጊዜ ኒክል ሜታል ሃይድሮ የሚባል የባትሪ አይነት ነው። ቀደም ባሉ የኤሌክትሪክና በተወሰኑ የሃይብሪድ መኪኖች ውስጥ በብዛት ጥቅም ላይ ይውሏል። ጥቅሞቹ ከሊቲየም አየን ባትሪ የበለጠ አሰማማኝ ናቸው፣ እንዲሁም በአንጻራዊነት ርካሽ ናቸው። ጉዳቶቻቸው ደግሞ ከሊቲየም አየን ባትሪ ያነሰ የኃይል መጠን መከማቸት አቅም ያላቸው ሲሆን ክብደታቸውም ከባድ የሚባል ነው። ሶስተኛው የባትሪ አይነት ደግሞ በምናይበት ጊዜ ሌድ አሲድ ባትሪ የሚባል ነው። ይህ አይነቱ ባትሪ በጣም ጥንታዊና ዳግም ኃይል መሞላት የሚችል ባትሪ ነው። በአብዛኛው ጊዜ የመኪናን መለዋወጫዎችን ለማንቀሳቀስ የምንጠቀምበት ነው። ጥቅሙ እርካሽ ናቸው በስፋት ይገኛልም። ጉዳቱ ደግሞ በጣም ከባድ ናቸው። አነስተኛ የኃይል መጠን የማከማቸት አቅም አላቸው። እንዲሁም የአካባቢ ብክለት ሊያስከትሉ የሚችሉ የባትሪ አይነቶች ናቸው። ሌላኛው የባትሪ አይነት በምናይበት ጊዜ ደግሞ ሶሊድ ስቴት ባትሪ የሚባል ነው። ይህ የባትሪ አይነት አዲስ የባትሪ ቴክኖሎጂ ሲሆን ገና በምርምር ደረጃ ላይ ይገኛል ጥቅሞቹም ከሊቴም አየን ባትሪዎች የበለጠ ደህንነታቸው የተጠበቀ ነው ተብሎ ይታመናል እንዲሁም ከፍተኛ የኃይል መጠን የማከማቸት አቅም ሊኖራቸው ይችላል ጉዳቶቹ ደግሞ በአሁን ጊዜ በጣም ውድ ናቸው በስፋትም አይገኙም። እያንዳንዱ የባትሪ አይነት የራሱ ጥቅምና ጉዳት አለው። የትኛው ባትሪ ለአንድ የተወሰነ መኪና አፕሊኬሽን የተሻለ እንዲሆን የሚወሰኑት ብዙ ነገሮች አሉ። ለምሳሌ ያህል ዋጋው፣ የአፈጻጸም ሁኔታው፣ የደህንነቱ ተጠቃሽ ናቸው። ይህ መረጃ ጠቃሚ ይሆናል ብዬ አስባለሁ። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።